ሰላም ጤና ይስጥልኝ። የተወደዳችሁና የተከበራችሁ ክብራትና ክብራን አድማጭ ተመልካቾች በያላችሁበት የዓለም ጥጉ ሁሉ ሰላምታ የደረሳችሁ አድማጮቻችን፣ ተመልካቾቻችን፣ ለዛሬ ረፋድ ይመጥናቸዋል ያልኳቸው አጫጭር የአገር ቤት መረጃዎችን ማሰማቸዋለሁ። በቅድሚያም አርዕስቶቹን፣ የጠቅላይ ሚኒስትር አማካሪ የሆነው ዳንኤል ክብረት በትላንትና ዕለት ባህር ዳር ተገኝተው አነጋጋሪ ንግግር በማህበራዊ ትስስር ገጹ ላይ ጽፏል። የትግራይ ጊዜያዊ አስተዳደር ጌታቸው ረዳን በተመለከተ በርካታ ጉዳዮችን ያነሳበት ሁኔታ ያለው ለማየት እንሞክራለን። ኤርትራን በሚመለከት አንዳንድ ነገሮች መረጃ ይዣለሁ። ሱዳን በሚመለከት መረጃ ይዣለሁ። አልሸባብ በኬንያ ገብቶ ታሪክ ሰርቶ ወጥቷል፣ ለማየት እንሞክራለን። የጋዛው የአየር ጥቃትም በዚሁ በተወሰነ መልኩ ዳሰስ አድርገን የምንወጣ ይሆናል። አድማጮቻችን ተመልካቾቻችን፣ እነዚህና ሌሎች አጫጭር የግንባ መረጃዎችን አሰማችኋለሁ። ባሮ ሚዲያን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ፕሮግራሙን እንድትከታተሉ በአክብሮት ጠይቃለሁ። ቀጥታ ወደ መረጃዎቹም አልፋለሁ። መረጃን የሚያስቀድምላችሁ ከላይ ለመጥቀስ እንደሞከርኩት የጠቅላይ ሚኒስትር አብይ አህመድ አማካሪ ዳንኤል ክብረት በባህር ዳር በጎበኙበት እንግዲህ ከተመለሱ በኋላ ፋኖ አርጅቷል፣ ደክሞታል ብሏል። ለአብይ አህመድ ሲያገለግሉ ለአብይ አህመድ ሳላገለግል ቢቀር ኖሮ በሰማይ ቤቴ ይወቀስ ነበር ስል የነበረው ዳንኤል ክብረት በአማራ ክልል ጦርነት እንዲስፋፋ የራሳቸውን ኃላፊነት ተወጥቷል። በትላንትና ዕለት ጠቅላይ ሚኒስትሩ ሹሻፕ ሲሰሩ ቀድሞ መሬት የሚነኩ ብስክሌት ሲነዱም የሚፈናጠጡ ሌሎች ጠቅላዩን እየተከተሉ የሚሮጡ ትላንትም ባህር ዳር ተገኝተው ይህንኑ ተግባር ፈጽሞ ቪዲዮም ተቀርሶ ፎቶም ተነስቶ ወደ አዲስ አበባ ተመልሷል። በትላንትና ዕለት ነው እንግዲህ ባህር ዳር ገብተው ለምን አልተተኮሰብንም፣ ለምን ውጊ አልተከፈተብንም የምል ይዘት ያለው ንግግር ይመስለኛል። ፋኖ አርጅቷል የምል ከዚህ በፊትም እንግዲህ ጃዊሳ እያለ በተለያዩ ስም በማጠልሸት የሚታወቀው ዳንኤል ክብረት ትላንትናም እንግዲህ ከአብይ አህመድ ጋር ባህርዳር ገብቶ ቪዲዮ ተቀርጾ ፎቶግራፍ ተነስቶ ወደ አዲስ አበባ የተመለሰበት ሁኔታ ነው ያለው። ስላልተተኮሰበትና ግርግር ስላልተፈጠረበት ፋኖ አርጅቷል የለም ስል ጽፏል። ሌላው እንግዲህ አድማጮቻችን አቶ ጌታቸው ረዳ በአዲስ አበባ ስብሰባ ከጨረሱ በኋላ ወደ መቀሌ እንደሚመለሱ ገልጸው ነበር እስካሁን አልተመለሱም አዲስ አበባ ሆኜ ኤርፖርት ድረስ የተከተሉኝ ነበር ብሏል ኤርፖርት ሲደርስ የሰራዊቱ ኃላፊ እንዴት ታሳልፋላችሁ ብለው ደንፍቷል ብሏል ጌታቸው ረዳ ኤርፖርት እሱ ብቻ ነው እንግዲህ ወይስ ሌሎችን ይዞ ነው የወጣው ብሎ ሲደውል ሰምቻለሁ ነው የሚለው አቶ ጌታቸው። አዲስ አበባ በገባው ከገባው በኋላ አምልጧል ብለው ሲያራግቡ ሲሰማ ማምለጤን አወኩኝ ብሏል አቶ ጌታቸው ረዳ። በጣም አነጋጋሪ ንግግር ነው እንግዲህ አቶ ጌታቸው ረዳ እየተናገረ ያለው ከዚህ ጋር ተያይዞ አንድ ትዝ የሚለኝ ነገር አለ። በደርግ ዘመን ነው ብሔራዊ ውትድርና መብትና ግዴታ ነው በሚል አፈሳው በጣም በጣም ከሚገባ በላይ ተጧጡፎ ቀጥሎ ነበር። በዛን ሰዓት አንዳንድ ሰዎች በሱሪያቸው ላይ ሱሪያቸውን ሰብስቦ ከላይ ቀሚስ ለብሶ በሴቶች ውስጥ የተደበቁበት ሁኔታ ነው ያለው። ወቅቱ በጣም አስቸጋሪ ወቅት ነበር። ወንዱ ሴት ነኝ ያለበት ሰዓት ነበር። እንግዲህ በደርግ ዘመን ታካላችሁ፣ ስርዓቱ ከውሃ የቀጠነ ነው። አንድ ሼኪ እንደዚሁ ሴቶች ውስጥ ተገኝቶ ፍተሻ ሲደረግ ወንድ ሆኖ ተገኝቶ አልቃሚስ ለብሶ ምንድን ነው ብሎ ሰውነቱን ምንድን ነው ይሄ ብለው ሲጠይቁት ወላሂ ያለ ዛሬ አላየውም ነው ያለው። እና ጌታቸው ረዳም ወደ አዲስ አበባ በሚሄድበት ጊዜ ኤርፖርት ላይ፣ ኬላ ላይ እኔ መሆኑን ካሳለፉኝ በኋላ በፓትሮል የተከተለኝ ባለስልጣን ነበር ነው የሚለው። የዚህን ባለስልጣን ስም ለመጥቀስ አልፈለገም። አንድ ቀን ጠቅሳለሁ ብሏል እና አዲስ አበባ በሰላም ነው የገባው ነው የሚለው። አዲስ አበባ ከገባው በኋላ የጊዜያዊ አስተዳደሩ አምልጧል ብሎ በተለያዩ ሶሻል ሚዲያዎች ላይ መነጋገሪያ ሲደረግ ሰምቼ እኔም ማምለጤን አወቅኩኝ። ምን አይነት አባባል እንደሆነ በጣም የሚገርም ነው። ድራማ ነው። ትክክለኛ ንግግር ነው። በጣም የሚገርም ንግግር ነው። እንግዲህ ጌታቸው ረዳ ማምለጡን ራሱ አላወቅም። አዲስ አበባ ከገባ በኋላ ነው ሚዲያዎች ስለሱ ሲናገሩ ለካ ምልጫ ወይ ብዬ አወቅኩኝ ስል አነጋጋሪ ንግግር አሰምቷል ጌታቸው ረዳ መቼም ጌታቸው ረዳን እንግዲህ አብዛኛዎቻችሁ የምታውቁት በአደናጋሪና በአነጋጋሪ ንግግሮች የሚታወቅ ሰው ነው ምስጢር አይደብቅም ያፈነዳ ጣጣ የለውም ሰኮንዶ ሚስቶ ነው ጌታቸው ረዳ በየአይነቱ አይነቱ ባገኘበት ቦታ እንትን የሚለው ስለዚህ አነጋጋሪ ንግግር አሰምቷል ሌላው ኤርትራን እንዳምናችሁ የግዛዊ አስተዳደሩን ተቆጣጠሩን አሳዩኝ ብሎ ነበር። ለዚህ ነው ማተም መቀማትና አንዳንድ ቦታዎችን መቆጣጠር የጀመሩ ስል ኤርትራን ያነሳበት ሁኔታ ነው ያለው። እንግዲህ ይሄንን ማን ነው የሚለው? የኤርትራ ባለስልጣናቶች ወይም የኤርትራው ፕሬዚዳንት ብቃታችሁን እና እኔም እንዳምናችሁ ተጠይቃችሁን ጥያቄ እንግዲህ የተነጋገሩት ነገር እንዳለ ነው መረጃው የሚያሳየው፣ ጊዜያዊ አስተዳደሩን ተቆጣጥራችሁ አሳዩኝ ብሏቸው፣ በዚህ ምክንያት ነው ማታ መቀማት ላይ ትኩረት ያደረጉ ነው የሚለው ጌታቸው ረዳ። በሌላ መረጃ አቶ ጌታቸው የጊዜያዊ አስተዳደር እንደሆንኩኝ ነው የማውቀው፣ ነገር ግን እየተናገረ የተባለ ያለ ጉዳይ ቢኖርም ለውጥ የለም። ማህተብን በእጄ ይገኛል። ነገር ግን ጊዜያዊ አስተዳደር ሁለት ዓመት ሞልቶታል። በምርጫ ለመተካት አስተዳደርን ማስረከብ ሂደት ምናልባት ስድስት ወር ጭማሪ ሊኖር ይችላል የሚል ከጠቅላይ ሚኒስትር ጋር ተነጋግሬ ነበር ብሏል። እስካሁን የጊዜያዊ አስተዳደር እኔ ነኝ ብለው ወይም ማለትም አዲስ ነገር የለም ብሏል። እንግዲህ ጌታቸው ረዳ ትላንትና ከተለያዩ ሶሻል ሚዲያዎች ጋር ቃለምልልስ በሰጠበት ሂደት ማተብ በእጁ እንደሚገኝና ማተብ እንዳላስረከበ የተገለጸበት ሁኔታ ነው ያለው። ጊዜያዊ አስተዳደሩ አሁንም ጌታቸው ረዳ ማለት ነው። አብዛኛው ሚዲያዎች እንግዲህ ጥርጣሬዎችን እና ህዋት ያቀረባቸውን ሌተናል ጄኔራል ታደሰ ወረደ ጊዜያዊ አስተዳደሩ ነው እያገለገለ ነው ብሎ ሲዘግቡ ነበር። ይሄ አግባብነት የለውም አንድ ባለስልጣን ሲለቅ፣ ሌላው ባለስልጣን ሲረከብ ጊዜውና ወቅቱን ጠብቆ መረጃ ማቅረብ እየተቻለ በግምት ይሄን አክል ማራገቡ አስፈላጊ አይደለም። ጌታቸው ረዳ እንግዲህ ለትግራይ ሰራዊት እስካሁን ድረስ እንደ መንግስት ስምንት ቢሊዮን ብር ወጪ አውጥቻለሁኝ ነው እንግዲህ ያለው። የመንግስት ሰራተኛ ደሞዝ ባለማክፈላችን ተጠያቂ ነን ብሏል። እንግዲህ የሚገጥመን ተቃውሞ አሳምሬ አውቃለሁ ብሏል። የመንግስት ሰራተኞች ደሞዝ እንዳልወሰዱ ምናልባት ትግራይ ብቻ አይደለም ይሄ ጉዳይ ኦሮሚያ ክልልም ደቡብም በርካታ ቦታዎች ላይ የመንግስት ሰራተኛ ደሞዝ ውሃ የበላበት ሁኔታ ነው ያለው። በሰራዊቱ ዙሪያ እንግዲህ የእኔ አቋም የምንንቀሳቀስ የምንቀንሰውን ቀንሰን ወደ መከላከያ ወደ ፖሊስ ወደ ልዩ ኃይልም አስቀርትን ሌላውን በዲዲአር እንሸኛለን ብዬ ነበር ነው የሚለው ከሁለት መቶ ሺህ በላይ ሰራዊት ይዞ መቀጠል አስፈላጊ አይደለም ብዬ ነበርኩኝ በወቅቱ ይላል ጌታቸው ረዳ። እንግዲህ የሰራዊቱ ብዛት አለ ይህንን የሰራዊቱ ብዛት አሁን ባለው ሁኔታ ይዞ መቀጠል አስፈላጊ አይደለም ብዬ አስቤ ነበር። ወደ መከላከያ የሚገባ ወደ መከላከያ በማስገባት ወደ ፌዴራል ፖሊስ እንደዚሁ ሚሊሻውን የሚቀጥልና ለትግራይ የሚያስፈልገውን ይዘን ሌላውን በዲዲአር እንሸኛለን ብዬ ነበር ነው የሚለው። ሌላው አድማጮቻችን፣ ወደ ሱዳን የሚወስድን መረጃ ነው። የሚወስዳችሁ ሱዳን የአልቡራን ሰራዊት ድል እየቀናኝ ነው እያለ ይገኛል። በሱዳን ካርቱም የፈጥኖ ደራሽን ጦር እንደተከበበን የተገለጸው እንግዲህ ሶስተኛ ዙር ምዕራፍ እንግዲህ ውጊያ ተከፍቷል። የአልቡሯን ጦር ድል እየቀናኝ ይገኛለሁ ብሏል። ሌላው አልሸባብ በኬንያ አስገራሚ ድርጊት ፈጽሞ ወጥቷል። በኬንያ ለውንካንት ከተማ የምትባል ገብቶ ለጾመኞች ህዝብ ፍራፍሬ አድሏቸው ወጥቷል። አልሸባብ ታጣቂ የኬላ ጠባቂዎችን አፍኖ ነው እንግዲህ ያለፈው ተብሏል። የመንደሩ ነዋሪዎች ለሰላሳ ደቂቃ አነጋግሮ። ፍራፍሬ አድሏቸው ወጥቷል ተብሏል። እንግዲህ እጅግ በጣም የሚገርም ስራ ሰርቷል። ምንም የገደለ ነገር የለም፣ ምንም ያደረገ ነገር የለም። ኬላ ላይ ያሉትን የኬንያ ወታደሮችን እንግዲህ አፍኗቸው ነው ዘልቆ እየገባ ነው የሚባለው። ከኬንያ ሰባንያ ኪሎ ሜትር ርቆ ኬላ ነበር ዋና ኬላ። ያንን ኬላ እንግዲህ እንዴት ሊያልፍ እንደቻለ በጣም የሚገርም ነው። እዛ ኬላ ላይ እንግዲህ ያሉት ከቻሉ ቻሉ፣ ካልቻሉት ሪፖርት ማድረግ እና በወታደራዊ ሬዲዮ ኃይል መጠየቅ ነበረባቸው። ለዛ ሳይበቁ ሕይወታቸውን እንኳን ለማዳን ያልቻሉበት ሁኔታ ነው ያለው። እንግዲህ እጅግ በጣም የሚገርም ነው። ታፍኖ ነው የታለፈ ነው የተባለው። ግን ይህንን የመንደሩ ውስጥ ሰው ጾመኞችን አወያይቶ ምንም ነገር እንዳልተፈጠረ ፍራፍሬ፣ አንዳንድ የሚበላ ነገር አድሎ እንደወጣ ተሰምቷል። ይህም እንደ ታሪክ እየተነገረ ይገኛል ማለት ነው። በተመሳሳይ በጋዛ ከፍተኛ ፍንዳታ ተሰምቷል። ከሀያ በላይ የእስራኤል አውሮፕላኖችም ይታያሉ ነው የተባለው። በሐማስ ታግቶ የነበሩትን ለመልቀቅ ፍቃደኛ ባለመሆኑ የአየር ድብደባ የተመለሰ ነው የሚባለው። በዚህ በረመዳን ጾም እንግዲህ ጋዛ ከፍተኛ የአየር ድብደባ ተፈጽሟል ማለቱን ነው። አድማጮቻችን፣ ተመልካቾቻችን፣ ሌሎች ወልዲያ፣ እብናት፣ መቅደላ፣ እና እንጂባራ ደሴ በሚቀጥሉት መርሃ ግብር መረጃዎችን ይዤ እመለሳለሁ። ለጊዜው ያሉ መረጃዎችን እነዚህን ይመስሉ ነበር። በተመሳሳይ ፕሮግራም እና መራግብር እንግዲህ እስከምንገናኝ መልካም ጊዜ እንደሆነላችሁ ተመኘሁ። ሰላም አሉልኝ። ፕሮግራሙን ሰብስክራይብ እያደረጋችሁም እንድትከታተሉ በአክብሮ ጠይቃለሁ።